ተማሪዎችን በሳይንስና ቴክኖሎጂ ተግባር ላይ ማሳተፍ እውቀታቸው እንዲዳብርና ችግር ፈቺ የፈጠራ ስራዎችን እንዲሰሩ ከማበረታታቱም በላይ በንድፈ ሐሳብ የተማሩትን ትምህርቶች ወደ ተግባር እንዲቀይሩ ያስችላል። የሲዳማ ክልል ትምህርት ቢሮም መምህራንና ተማሪዎች የሚሰሯቸውን የፈጠራ ስራዎች የሚያሳዩበትና ለሌሎችም የሚያካፍሉበትን የሳይንስና ቴክኖሎጂ ፈጠራ ስራ አውደ ርዕይ አካሂዷል። በክልሉ ካሉ ትምህርት ቤቶች የተውጣጡ መምህራንና ተማሪዎችም የሰሯቸውን የፈጠራ ስራዎች አቅርበዋል። ይህ የመጣውት ፓውር ፕሮዲውሰር ይባላል ስሙ ሁለት ስራዎችን በአንድ ላይ የያዘ ወይም ያቀፈ ነው። በሀገራችን የውሃ እየውሃ ኃይልንና የንፋስ ኃይልን ተጠቅመው ኤሌክትሪክን እያመነጩ ይገኛሉ እስከዛሬ። ነገር ግን ይህንን በምናይበት ጊዜ እንደዚህ እየሆነ ራሱ ወደ ገጠራማ አካባቢ በምንሄድበት ጊዜ በብዛት ይህንን እድል የማግኘት ቻንሳቸው በጣም ጠባብ ነውና ያንን ለመቅረፍ የተነሳ ነው የሰራተውን የሰራት የፈጠራ ስራ አውቶማቲክ የከተማ ማብራት ነው። አሁን በአብዛኛው በከተማችን ላይ ያሉ መብራቶችን ሙሉ ለሙሉ ሲሆን የሚያበራቸው ሲሆን የሚያጠፋቸው በዚህ ጊዜ መብራት ባለበት ጊዜ ሳይበራ ይቀራል፣ መብራት በሌለበት ጊዜ ደግሞ እየበራ ይውላል ማለት ነው። ይሄንን የማብራት ፍጆታ ለመቀነስ እዚች ጋ ኤልዲአር የምትባል የብርሃን ሴንሰር በመጠቀም አሁን እዚች ጋ ሳበራት እዚች ጋ አብርቸው ያልበራበት ምክንያት አሁን ቀን ስለሆነ ነው። አሁን እጄን እንደዚህ ስከልበት እንደምትመለከቱት ይሄው ይበራል ማለት ነው። እንደዚህ ሳደርገው የበራበት ምክንያት እጄን እንደዚህ ሲሸፍነው ስለሚ ስለሚጨልም ነው ማለት ነው። የሰራሁት መልቲ ፐርፐዝ ሮቦት ነው። እንደምታዩት ሮቦት ይመስላል። የዚህ ሮቦት ዋነኛው አላማ እቺ ቃናት ባጭሩ ማለት ነው እቺ ቃ ምንድነው የምታደርገው? እቺ ጋ ስሞክ ሴንሰር አለ። ይህን ስሞክ ሴንሰር በመጠቀም ምንድነው ያደረኩት የከፋ እሳት አደጋ ከመነሳቱ በፊት አስቀድሞ ጪስን በማነፍነፍ ምን ያደርጋል እሳት አደጋ እንዲከላከል ነው የሰራሁት። አውደር ኢዩን መርቀው የከፈቱት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ አውደር ኢዩ ከቀለም ትምህርት ባሻገር መምህራኖቻችንና ተማሪዎቻችን ያላቸውን እምቅ ችሎታ አሳይቶናል ብለዋል። ይሄ እምቅ አቅምን የሚያሳይ እንጭጭ ተማሪዎች ካዩ ተነስቶ ያሳሰባቸው ጉዳይ ላይ ፕሮጀክት ነድፈው የፕሮጀክታቸውን ክህሎትና አጠቃላይ የቲዎሪው እውቀትም በክፍል የተማሩትን እውቀት በመጠቀም ያንን ወደ ተጨባጭ ውጤት በመቀየር ችግር ናቸው ብለው ባሰቡባቸው ጉዳዮች ላይ መፍትሄ ለማመንጨት ተማሪዎችም መምህራኖቹም ሰፊ ስራዎችን ሰርተዋል። በሳይንስና ቴክኖሎጂ የታገዘ ትምህርት የተማሪዎችን እውቀት በማዳበር ችግር ፈቺ የፈጠራ ስራዎችን እንዲሰሩ ያበረታታል ያሉት ርዕሰ መስተዳደሩ፣ ይህንንም ጅምር ተግባር አጠናክሮ ማስቀጠል ይገባል ሲሉ በአውደ ርእዩ ለተሳተፉ መምህራንና ተማሪዎች እንዲሁም ትምህርት ቤቶች የክልሉ ትምህርት ቢሮ ካዘጋጀው ሽልማት በተጨማሪ ልዩ ልዩ ማበረታቻዎችን አበርክተዋል። እነዚህ ተማሪዎችና ተቋማት በዚህ ሁኔታ አቅማቸውን አሳይቶ በባዶ እጃቸው በቂ ሞራልም ሳንሰጣቸው መመለስ ስላለባቸው ተማሪዎቹ ሀያ ስምንቱም ትንሽ ማበረታቻ እንዲሆናቸው አምስት አምስት ሺህ ብር መምህራኑ መምህራንና አባት ናቸው እና ከተማሪ በተሻለ ደረጃ አስር ሺህ ብር ዋናው የኔ ፍላጎት እነዚህ መነሳሳቶቹ ተመልሰው ወደ ትምህርት ቤቶች ሄደው ሁሉም ትምህርት ቤቶች በዚህ ምክንያት የሳይንስና ፈጠራ ላይ ትኩረት ሰጥተው የሳይንስና ፈጠራ ንቅናቄ ውስጥ ገብተው ሁሉም የተማረውን ትምህርት ችግር ፈቺ በሆነ መልኩ ማሰብና መከወን እንዲችል ማስቻል በመሆኑ እነዚህ 18ቱ ትምህርት ቤቶች እንደ ተቋም ነው፣ እንደ ግለሰብ አይደለም፣ መቶ መቶ ሺህ ብር ደግፈ ናቸው የጀመሩትን የሳይንስና የፈጠራ ስራ አጠናክረው እንዲቀጥሉ አድራላለው። የሲዳማ ክልል ምክትል ርዕሰ መስተዳድር እና የትምህርት ቢሮ ኃላፊ አቶ በየነ በራሳ ከዚህ ቀደም በክልሉ የሚገኙ ትምህርት ቤቶች አይደለም ለፈጠራ ስራ ገብቶ ለመውጣት እንኳ ምቹ እንዳልነበሩ አስታውሰው፣ ችግሩን ለመቅረፍ በተወሰደው እርምጃ ሁሉን አቀፍ ለውጥ ማስመዝገብ ችለናል ሲሉ ተናግረዋል። የትምህርት ስርዓታችን ስብራት ውስጥ የገባበት ጊዜ ነበር። ይህንን መቀየር ይኖር ብለን ባለፉት አምስት ዓመታት ከፍተኛ እንቅስቃሴዎችን ስናደርግ ቆይተናል። የመምህራን ተነሳሽነት እና ብቃት ጨምሮ በሚሰጡ ሚዘናዎች እነርሱም ውጤታማ እየሆኑ ተማሪዎቻቸውንም ውጤታማ እያደረጉ ያሉበት የትምህርት ስርዓታችን በለውጥ ሂደትና ጉዞ እንደውም ውጤት ላይ እንገኛለን። መሻሻል በክልሉ የትምህርት ስርዓት ውስጥ እንዲመጣ አስተዋጽኦ ላደረጉ አካላት ጉባኤተኞች እንድታመሰግኑና እንድታከብሯቸው ጠይቃለሁ።